ምን ሰማሁ? ሁል ጊዜ ጉድ፣ ሁል ጊዜ ጉድ፣ ሁል ጊዜ ጉድ። እንዴ ወደ እህት እንሂድ። ኧረ ሐውዬ አንቺስ ከፋ፣ የአንቺስ ከፋ ሐውዬ። እንዴ ምን እየሆንሽ ነው? አንቺን ልጅ ግን ምን ነው እንደዚህ እን አልሻልሽና፣ አባወራኒነኝ ብለሽ ቁጭ አላልሽም፣ ዱላሽን ይዘሽ በቃ አባወራኒ ነኝ ምን ነው ፆታ የለውጠኝ ፆታ ላይ ቀይረኝ አልሽ? ምን ነው በቃ አሁን አንቺ ይቀራሽ በቃ ፆታ በቃ ምን አለፋችሁ ፆታ እንቀየር ብላ ቁጭ አላለችም። ሀዋ እንዲ አረ ሀዋ ሸም ነው አንቺ አባውራ። ወይ ወይ ወይ ጀማል ጥናቱን ይስጥህ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተካበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላ ሰላምታ እና እዝነት አይላችሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ አበረታቱ ለማለት እወዳለሁ። እንግዲህ ያው ቡጨቃ ወይም ፍትፈታው እንደቀጠለ ይገኛል ማለት ነው። ኑ ቶሎ እንግዲህ ኑ አብረን እንቦጭቅ። በነገራችን ላይ አንዳንዴ ሴቶች አንዶ ሴቶች በቃ በቃ፣ አሁን ሰሞኑን በሴቶች ላይ ብቻና ብቻ ነው ዘመቻ፣ በወንዶች ላይ ያለኝ ዘመቻ አቁሜያለሁ። በቃ እንደ ወንዶቹ እንዳርገው፣ ወንዶች እንዲብላው፣ ወንዶች እንዲሰርተው፣ ወንዶች ተጠገቡ አይቻሉም። ሴት ሞኝናት ምናምናምን ላላላላ እንዴ አልልም አልልም፣ በቅቶኛል በቅቶኛል። እንዴ ሴቶችስ ቢሆኑ አታውም እንዴ ሀዋ ጀማልን ዱላ ይዛ እንደዚህ ልትደበድበው፣ እንዴ እንዴ እንዴ! በቃ እኔ ነኝ አባወራ ከአሁን በኋላ ቆረጥ፣ አመራር ስተዋልኝ ማለት ነው። ለጀማል ምን እንዳለቸው ሰው ታውቃላችሁ? በቃ እኩል ስራችን፣ እኩል ነው ካሁን በኋላ ወጥም ትሰራለች እንጀራም ትጋግራለች ተብሎ ጀማል ተወስኖበታል። ያንን ካላደረግ ይሁ በዚህ በያስኩት ዱላ ነው የምጠርቅህ፣ እያለች አይታችሁታል። ዱላው ራሱ ውሃ ያሰኝም። ጀማል ጥናቱን ይስጥህ። ስለዚህ እኔ ምን ለማለፍ ፈልጌ ነው፣ ወንዶችን ወንዶች ብቻ ደሉም፣ ጥጋበኞች። በቃ ይው የሴትም ጥጋበኛለን። ለ አያችሁ አይደለ፣ ሀውባ ዱላዋን ይዛ እንደዚህ እየደበደበች በቃ በባሏ ላይ ወስናለች፣ ሁሉ ነገር ሊሰራው ማለት ነው። እና ገበያ ቢመቻት እናቷን ሸጠቻት የሚባል ተረት አለ። እና ሴትም ከተመቻት ይሁ እንደዚህ ናት። ዱላ ይዛ በቃ ካሁን በኋላ እየሰራ ትበላለህ። በቃ ወንዶች ውጭ ሰርተው ሲመጡ መፍሩድ እቤት ያለ ስራ የሴት ነው በሀገራችን ባህል። እውነቴን ነው። ስለዚህ በሀገራችን ባህል ወንዶች የውጭን ስራ ሰርተው ሲመጡ እኛ ደግሞ በሴትነታችን የቤት ያለ ስራ እንጀራ፣ ወጥ፣ በቃ ቤት ማጽዳት፣ ልብስ ማጠብ የሴት ስራ ነው። ከተዛዘናችሁ በፍቅር ከሆነ ልብስ ማጠብ ቢያግዛችሁ ባላችሁ ችግር የለውም መተጋገዝ ያለ ነው። ቤትም ቢያጸዳ ችግር የለውም። ስራ ማለት እኩል ብትሰሩ፣ ወጥና እንጀራ ግን በባህላችን ሴት እያለ ወንድ ሚስቱ ከቤት ተቀምጣ እሱ ገብቶ ወጥና እንጀራ ስራ ማለት ትንሽ ይደብራል። ስለዚህ ሐዋ ወጥ አትርገጭ። እውነቴን ነው፣ ወጥ ረገጭ። እንደ እንዴ ምናዋንቺ ፆታ እንቀያየር አልሽ? ባልሽን ፆታ እንቀያየር ነው። በቃ እኮ ያው በሉት፣ አንተ ካሁን በኋላ ስራችን እኩል ነው የምንሰራው። ወጥም እንጀራም ትጋግራለህ። ካሁን በኋላ ከውጭ ስትመጣ፣ ስራ ሰርተ ስትመጣ ምን ልብላ እንዳትለኝ፣ በቃ ካለ ትበላለህ ሰርተህ ብላ እንጂ እኔን እንዳጠይቀኝ አላለችም። አረ እንዴት ሸርሸር፣ ምነው ሐዋ እንዲህ ማለት አለቅጥም። ወንዶች ሴቶች፣ የሚመቸንን ወንድ አንዳንዴ ለሚመቸን ወንድ በቃ እግር እንዘረጋለን ማለት ነው። ስለዚህ እግርሽን አትዘርጊ። ሳይደራጁ እግር መዘርጋት መፈንገል ይመጣል። መፈንገልን ያመጣል። ስለዚህ አለቅጥ ተመቼም ብለሽ ይሄ የምትይው ነገር ሀውዬ እውነቴ ነው፣ አንቺን ይጎዳሻል። ስለዚህ አንተም ደግሞ ጀማል እንዴ አለቅጥም፣ አታብዛው። ወንዶችን እያሰደብክ ነው። እውነቴን ነው። ነገር ወይ ብለው ወንዶች በአንተ ነው የሚነሱት። እንዴ አንተ የአንተን ቪዲዮ ካዩ ሴቶቻችን ነገኛንም እንደዛ ነው የሚሉን፣ አንተ ወንድ አሰዳቢ ብለው። እዚህ ላይ ቁብ ባይሉብህ ወንዶቹ ጠብቅ። ስለዚህ መከባበር ያሪ አብረን እንስራ በማለትሽ አይደለም እኔ አብራችሁ የምትሰሩት ስራ ደግሞ ይኖራል። ማለት ባልና ሚስት እስከሆናችሁ ድረስ አትተጋገዙ ማለት አይደለም። አንቺም የውጩ ስራ የሚሰራውን ማገዝ ካለብሽ ታግዣለሽ፣ እሱም እንደዛው ግን ቤት ውስጥ ወንዶች የማይሰሯቸው ስራዎች አሉ። በሀገራችን ባህል ሴት ልጅ ማን ነው? ሴት ልጅ ቤት ውስጥ ተቀምጣ ባሏን ወጥና እንጀራ አታሰራ። እውነቴን ነው። ወንድ በቃ መስራት ያለበት ወንደ ላጤ ከሆነ ቤት ውስጥ ሚስት ከሌለው፣ ካላገባ፣ እንዲያው ወንደ ላጤነቱ ለራሱ በቃ መቼም እንዳረግ አድርጎ መመገብ ይችላል። ሚስቱ ተቀምጣ ግን እሱ አልፎ ወጥና እንጀራ መስራት ማለት ይደብራል። በሀገራችን ባህል ማለት ነው። ይሄ ቤት ማጽዳት ቢያግዝሽ አቲ ነው፣ ችግር የለውም። ልብስ ማጠብ በቃ ይዲ መተጋገዝ ነው። ያንኑ በምክክር ከሆነ ነው በቃ በፍቃደኝነት በምክክር በመተዛዘን ነው እንጂ አንቺ እኮ በግዴታ ዱላሽ እንደዚህ አድርገሽ ይዘሽ ነግር ያለሁ ከአሁን በኋላ ኧረ እንዴት ሸርሸር በቃ ፆታውን ትቀይሩ አባውራ መሆን ከማረሽ በቃ አንቺ እኔ ልሁን አባወራ ከአሁን በኋላ እኔ ነኝ እንደዚህ በቃ በዱላ ላይ እየደበደብኩ የማሳድር ካልሽው የማይሆን ጉዳይ ነው። በቃ ፆታዬን ቀይረኝ ነው እኮ ይህ ነገር፣ አፋውጥተሻ አልተነፈሽም እንጂ ማለት ነው። ጀማል ፆታ ቀይረኝ፣ እኔ እና ጀማል ለፆታችንን ልንቀየር ነው እያልሽ እኮ ነው ለተመልካቹ ያቀረብሽው ማለት ነው እና ስለዚህ ሃዊዬ እንደው ብርታቱን ይስጥሽ። ይቅርታ ጀማል እንጂ ጀማል ብርታቱን ይስጥህ። ነገ ደግሞ ፈንክተህ ወይን እያልክ ባልመጣህ ነው እኔ የጨነቀኝ። እሱ ነገር ብቻ እና ብቻ ነው። ዛሬ ውሃ የማያሰኝ ዱላ ተይዞ እንደዚህ እየደበደበችብህ ማለት ነው። መሬቱ እንደዚህ እያለች እያስፈራራች ነው። ነገ ደግሞ ፈንክተህ ደምህን እያዘራ በዚህ እንዳትመጣብን ጀማል። እንደው እሱ ብቻ እና ብቻ ነው እኔ የፈራሁት። ወይኔ ወይ የሴት ጥጋብ ወይ የሴት ጥጋብ ወይ የሴት ጥጋብ። እንዲህ በቃ ቁጭ አድርጋው እኮ የሚከ- ልብስ አስተኮሰችው። እናንተ አራሃ ዋሽም ነው ታይ ባልሽ ላንቺ ክብርሽ ነው፣ አንቺም ለሱ ክብሩ ነሽ። በቃ ተከባብራችሁ ተዛዝናችሁ ልጆቻችሁ ማሳደግ እንጂ እንደዚህ ይህን ያክል ወጣ ያለ ነገር እንዴ የሚገርም እኮ ነው። ቁጭ አድርጋ ልብስ ስታስተኩ ሰው ባሏን እናት እርፍ እርፍ እርፍ። ተይ ነግሬሻለሁ። ነገ ምትኬ ጋር ከሄዴ ከባድ ነው። ነገ በመዳመተሺ እየዬ እንዳቲ። እኛ በሚዲያ እየመጡ እየየ የሚሉ በጣም አስቸግረውናል። እኛ ድምፅ አንሆንም። እየየ ለጠግበው ለተራበው ወይ ወይ ወይ ወይ ወይ ብለን እንዘልቃለን። አረ ተው፣ እኛን ወንጀለኛ አታድርግ። ስለዚህ ሃዋ በልክ ሁኚ፣ በልክ ይያዝሽ። ምንላለኝ? ሀገር ሰው ከጠገበ ለተራበ አዝናለሁ ይባላል። ከተራበ ለጠገበ አዝናለሁ ምን ነው የተራበ ሰው በቃ ስርዓቱን ጠብቆ ድምፅ አይሰማም። የጠገበ ሰው ግን የሚናገረውንም አያውቀውም፣ የሚሆነውንም አያውቀውም። ለዛም ነው ከተራበ ለጠግብ አዝናለሁ የሚባል ተረት የሚተርቱት ቤተሰቦቻችን ማለት ነው። እና ሀውዬ በቃ ይህ ነበር የቀረሽ። ዛሬ መተሽ ተነፈሽው። ከሁሉ ሁሉንም አድርገሽው፣ አድርገሽው ተንፍሰሽ ተንፍሰሽ፣ ይሄንን ጾታ እንቀያየር የሚል ቃላት ብቻ ነበረ እስከ ዛሬ ያላመጣሽው። ይሄው በግላጭ መተሽ

ዋ ብያለው። ዋ ዋዋዋዋ እና ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ለእኔ ሀሳብ አስተያየታቻችሁ ስለሚጠቅሙኝ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ባይ ባይ።